ጤና ይስጥልኝ እንደምን ዋላችሁ። ሰባት ሰዓት ሆነዋል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና ዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ተለዋጭ አባልነት በከፍተኛ ድምፅ መመረጧ ባለፉት 2 ዓመታት በአገር ውስጥና በውጭ ግንኙነቶች የተሰሩ ስራዎች ውጤት መሆኑን የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳህኖም ገለጹ። ከመጪው ጥር ጀምሮ ለሁለት ዓመት በአባልነት በምታደርገው ቆይታ በመርህ ላይ የተመሰረተውን የውጭ ግንኙነት ፖሊሲዋን በማጠናከርም የሚጠበቅባትን ሚና ለመወጣት መዘጋጅቷን ተነግረዋል። አብዲ ከማል ከኒውዮርክ ተጨማሪ ዘገባ ልኮልናል። ከመጪው ጥር ጀምሮ ለሁለት ዓመት በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል የሚሆኑ አምስት ሀገራትን ለመለየት በተደረገው ምርጫ ኢትዮጵያ ድምፅ ከሰጡ 190 ሀገራት የ185ቱን በማግኘት በቀዳሚነት በከፍተኛ ድጋፍ ተመርጣለች። ኢትዮጵያ 185 ቦሊቪያ፣ ስዊድንና ካዛኪስታንም ሌሎቹ ኢትዮጵያን ተከትለው የተመረጡ ሀገራት ናቸው። ከአውሮፓ የቀረቡት ጣሊያንና ኔዘርላንድ ግን ሁለት ሶስተኛ ድምፅ ባለማግኘታቸው በተደጋጋሚ ድምፅ ቢሰጥም እኩል 95 ድጋፍ በማግኘታቸው በሀገራቱ ስምምነት ሁኔታው በቀጣይ የሚወሰን ሆኖ ለአንዳንድ ዓመት እንዲያገለግሉ ሀሳብ ቀርቧል። የፌዴራል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖም ኢትዮጵያ ይጠበቅባት የነበረው ሁለት ሶስተኛ ወይም አንድ መቶ ሀያ ሰባት ድምጽ ብቻ ቢሆንም የላቀ ድጋፍ ማግኘቷ የሀገር ውስጥና የውጭ ግንኙነት ስራዎቿ ውጤት ነው ብለዋል። በጣም ልዩ ቀን ነው። የጠበቅነው ነገር ነው። አስቀድመንም ለመስራት ሞክረን ነበር። ነገር ግን የመስራቱ ጉዳይ ብቻ አይደለም። በቅርብ ጊዜ ከምርጫ ጋር ተያይዞ የመስራት ስራ ጉዳይ ብቻ አይደለም። ከዛ በፊትም እንግዲህ ላለፉት ሀያ ዓመታት ከፍተኛ የሆነ እንቅስቃሴ ኢትዮጵያ ስታደርግ ነበር። አሁን ይሄን የምርጫውን ውጤት ስናየው በምታሳየው በሁሉም ዙሪያ ባሳየችው ለውጥ ተቀባይነቷ ከፍተኛ እንደሆነ ነው። ለኢትዮጵያ ዓለም ያለውን ክብር ያሳያል። አምስት ቋሚና አስር ተለዋጭ አባል ሀገራት ባሉት የጸጥታው ጥበቃ ምክር ቤት የሁለት ዓመት ቆይታዋ ግጭቶችን ለመግታት የዓለም ስጋት የሆኑትን ሽብርተኝነትንና የህገ ወጥ ስደት ችግሮችን ለመከላከል ጠንካራ ጥረት እንደምታደርግ ተናግረዋል። ይህን ለማገዝም በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት ተጨማሪ ቅርንጫፍ ቢሮ ከፍቶ ስራ ለመጀመር ተዘጋጅቷል። ሀገሪቱ የምትከተለው በመርህ ላይ የተመሰረተ የውጭ ግንኙነትም ተጠናክሮ የሚቀጥል ይሆናል ነው ያሉት። አሁን የገባንበት ጊዜ በጣም በጣም በጣም ዓለም በከፍተኛ ደረጃ እየተለወጠች ባለችበት ጊዜ ነው። አለመረጋጋቶች የየቀኑ ክስተት በሚሆኑበት ጊዜ ነው። ፍጥጫዎቹ በጣም ያየሉበት ጊዜ ነው። ይህን ድጋፍ ልናገኝ የቻልንበት ምክንያት አገራችን በመርህ ላይ የተመሰረተ አቋም ይዛ ስትንቀሳቀስ የቆየችው፣ ስለዚህ ያን ማስቀጠል መቻል አለብን በአመለካከት ወይ በርእዮት ከተስማማን ጋር ተጠግተን ሌላው ትክክል ይሁን አይሁን የዚህ ጎራ ስለሆን ብቻ የዚህ ጎራንን ስለዚህ እናንተን እንቃወማለን የሚል አቋም ይዘን አናቀም። ለዓለም አቀፋዊ ትብብርና ለጋራ ሰላምና ደህንነት መርሆች መከበር ከጥንትም ጀምሮ የጸና አቋም የነበራት ኢትዮጵያ በዓለም የፖለቲካ ሚዛን ጉልህ ሚና ባለው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል ሆኗ ስትመረጥ የአሁኑ ለሶስተኛ ጊዜ ነው። በ1967 እና 68 እንደ አውሮፓውያን አቆጣጠር ነው። እንዲሁም በ1989 እና 90 በምክር ቤቱ ተለዋጭ አባል በመሆን አገልግላለች። አካባቢያዊ አህጉራዊና ዓለም አቀፋዊ ግንኙነቷ ከፍተኛ ደረጃ በደረሰበት በአሁኑ ወቅት ለሶስተኛ ጊዜ አባል ሆኗ መመረጧ ግን ይህን ሚኗን ወደ ላቀ ምዕራፍ እንደሚያሻግረው ይጠበቃል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን አብዲ ከማል ነኝ፣ ኒውዮርክ አሜሪካ። በተያዘያያ ኢትዮጵያ ለጸጥታው ጥበቃ ምክር ቤት ተለዋጭ አባልነት በከፍተኛ ድምፅ በመመረጧ የግብፅ መንግስት የደስታ መግለጫ መልእክት አስተላልፈዋል። ውጤቱ ከታወቀ ከደቂቃዎች በኋላ የአገሪቱ የውጭ ጉዳይ ሚኒስትር ሳሚ ሸኩሩ ለኢፌዴሪ ያቻቸው ዶክተር ቴድሮስ አዳኖም በስልክ ባስተላለፉት የደስታ መግለጫ ግብፅ በምክር ቤት በሚኖራት ቀሪ አንድ ዓመት ቆይታ ከኢትዮጵያ ጋር ተባብራ ለመስራት መዘጋጀቷን አስታውቋል። ተመልካቾቻችን በዚህ ጉዳይ ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታን እዚህ ስቱዲዮ ድረስ ጋብዘናል። ከእሳቸው ጋር ቆይታ አድርገዋል። እንኳን ደህና መጡ አቶ ተወልደ። እንኳን ደህና ቆይ። መልካም እንግዲህ ያው ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተለዋጭ አባልነት በከፍተኛ ድምጽ ተመርጣለችና ለዚህ አበቃት ሚስጥር ምንድን ነው? እንደሚታወቀው ኢትዮጵያ ከሊግ ኦፍ ኔሽንስ ጀምሮ እንግዲህ በዚህ በተባበሩት መንግስታት ድርጅት ተሳትፎ ስታደርግ ቆይታለች ከ1950ዎቹ ጀምሮ ደግሞ በኮሪያ በ1960ዎቹ በኮንጎ እንደዚሁ በዚህ በሰላም ማስጠበቅም ስራ ተሰማርታለች። መልካምም ውጤትም እንደዚሁ አስገኝታለች። ኢትዮጵያ እንደሚታወቀው በዚህ በኮሌክቲቭ ሴኩሪቲና ኢንተርናሽናል ፒስ ዙሪያ በዓለም አቀፍ ሰላም ዙሪያ ትልቅ ተዋናይ ነች። ለዚህም ደግሞ ምስክሩ ኮሚትመንቷ ነው፣ ተግባሯ ነው፣ ዝግጁነቷ ነው። ስለዚህ ለዚህ ምርጫ ያበቃት ቅድም እንደገለጽኩት ያላት ተሳትፎ እና በመርህ ላይ የተመሰረተ እንቅስቃሴም ጭምር ነው። ምናልባት ከዚህ ጋር የጸጥታው ምክር ቤት ተለዋጭ አባል ሆና መመረጧ የሚያስገኙላት ጥቅሞች ምንድን ናቸው? እንግዲህ ዋነኛው ነገር የጸጥታው ምክር ቤት እንደሚታወቀው በተባበሩት መንግስታት ካሉት አካላት መካከል የጋራ ደህንነትና የአለም አቀፍ ሰላምን የማስከበርን ሁኔታ የማስጠበቅን ሁኔታ በኃላፊነት የሚመራ አካል ነው። የዚህ አካል አባል ደግሞ መሆን ትልቅ ኃላፊነትን መሸከም ነው። ኢትዮጵያ ሀገራችን እንደሚታወቀው በአሁኑ ወቅት ፈጣን የኢኮኖሚ እድገት በማስመዝገብ ላይ ያለች ሀገር ነች። ለዚህ ፈጣን የኢኮኖሚዋ ደግሞ መሰረት የሆነው ሰላሟ ነው። ስለዚህ በሀገራችን ብቻ ያለው ሰላም ሳይሆን በአካባቢያችን፣ በዓለም አቀፍም ደረጃ የሚኖረው ሰላም ለዚህ እድገታችን ወሳኝ በመሆኑ ይህንን የበለጠ ለማጠናከር የሚያስችል ሁኔታ ስለሚፈጥርልን እንደ ትልቅ እርምጃ የምንወስደው ነው። ስለሆነም እንግዲህ ኢትዮጵያ በቀጣይ ሁለት ዓመታት አፍሪካን በመወከል የአፍሪካ ጉዳዮች በሚገባ እንዲታዩ አፍሪካ በደንብ ኮንሰልት እንድትደረግ እንደዚሁም ደግሞ ያለችበትም ሁኔታ እንዲታወቅና በአህጉራዊ ድርጅቶችም ሆኑ በሰብሪጅናል ኦርጋናይዜሽንስ ደረጃ የሚተላለፉ ውሳኔዎች በተባበሩት መንግስታት መድረክም እንዲታወቁና ድጋፍ እንዲያገኙ በማድረግ ጠንክራ የምትሰራ ነው የሚሆነው። እንግዲህ ያው እንደሚታወቀው በዚህ ምርጫ ላይ ከኢትዮጵያ ከ190 ሀገራት 185 የሀገራት ድምፅ አግኝታ ነው የተመረጠችው። እና በሀገሪቱ የገጽታ ግንባታ ላይ የሚኖረው በጎ ተጽዕኖስ ምንድን ነው? የአፍሪካ ድምፅንስ በማስተጋባት ረገድ ኢትዮጵያ ምን ይጠበቅባታል? ትክክል ነው። ኢትዮጵያ እንግዲህ ባለፉት 20ና 25 ዓመታት በሰራቻቸው ስራዎች ገጽታው እየተገነባ መጥቷል። ትልቁ ስራችን ያው ድህነትን መዋጋትና ማሸነፍ ነው። ድህነትን ለመዋጋትና ለማሸነፍ ደግሞ የሀገራችን ሰላም መከበር አለበት። የአካባቢያችን ሰላምም እንደዚሁ መከበር አለበት። ከሌሎች ሀገራት ጋር የምናደርገውም ግንኙነት በተለያዩ መስኮች ማለት ነው መጠናከር አለበት። ይህንን በማድረጋችን ደግሞ ገጽታችን ተለውጧል። ኢትዮጵያ የምትታወቅበት ገጽታ ይታወቃል። የሲቪል ስትራይፍ የነበረበት ነው ችግር እና ኋላ ቀርነት የነበረበት ሀገር ነው። ከዛ ለመውጣት እያደረግን ያለነው ጥረት እና የተገኙትም ውጤቶች እና ደግሞ በሁለት አሃዝ የሚቆጠረው ያስመዘገብነው ኢኮኖሚ እድገት ራሱ ለራሱ የሚናገር ነው። ገጽታችን በጣሙን እየተለወጠ መጥቷል። ይህ ግን ለዘለቄታው ደግሞ እንዲቀጥል ኢትዮጵያ በሰላም ምሰሶ ኖታ የጀመረችውን ሚና አጠናክራ መቀጠል አለባት። አቶ ተወልደ ሙልጌታ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። ኮንግራ እንኳን ደስ አለሁት ብያለሁ። ኢትዮጵያ በኤሊኖው ሳቢያ አጋጠማትን ድርቅ ለመከላከል እያደረገች ጥረት የሚደነቅ መሆኑን የተባበሩት መንግስታት ድርጅት ገለጸም። በድርጅቱ የሰብአዊ ጉዳዮች ምክትል ዋና ጸሐፊ ስቴፈን አብሬዮን የለጋሽ ተቋማት ተወካዮች የተገኙበት የፌዴሪ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳኖም ጋር ተወያይተዋል። ምክትል ዋና ጸሐፊው አገሪቱ የአጋር አካላትን ድጋፍ ሳትጠብቅ 400 ሚሊዮን ዶላር በመመደብ ድርቅን በራሷ አቅም በተሻለ ሁኔታ ለመቋቋም መስራቷን ነው የገለጹት። ዶክተር ቴድሮስ አዳኖም በኩላቸውም አጋር አካላት ለድርቁ ቃል ከገቡት እስካሁን የተገኘው 54 በመቶ ብቻ በመሆኑ ሙሉ በሙሉ ተግባራዊ እንዲሆንና ለውሃ ማቆርና ተያዥ የዘላቂ ልማት ስራዎች እንዲሁም በቀጣይ ድርቁን ተከትሎ ሊኖር የሚችለውን የጎርፍ አደጋ ስጋት ለመቋቋም ድጋፎች እንዲጠናከሩ ድርጅቱን የበኩሉ እንዲወጣ ጠይቋል። ምክትል ዋና ጸሐፊው ስቴፈን አብሬዮንም ድርጅቱም አስፈላጊውን ድጋፍ እንደሚያጠናክር ቃለ መግባታቸውን አብዲ ከማል ዘግበዋል። የባህልና ቱሪዝም ሚኒስቴር በቱሪዝም ዘርፍ ተሰማርተው የላቀ አስተዋጽኦ ላበረከቱ የዲያስፖራ አባላት እውቅና ሰጠ። ሚኒስትሯ ኢንጂነር አይሻ መሐመድ ቱሪዝምን ለማሳደግ የባለሀብቶች ሚና ከፍተኛ መሆኑን ገልጸዋል። ፌቨንት ሾመ ተጨማሪ ዘገባ አላት። ኢትዮጵያ የተለያዩ ጎብኚዎችን ቀልብ የሚስቡ ከዚህም አልፎ የገቢ ምንጭ የሆኑ የቱሪስት መስህቦች ባለቤት ናት። እነዚህን የቱሪስት መስህቦች ለጎብኚዎች ምቹ ለማድረግ በርካታ ባለሀብቶች በሆቴል፣ በሪዞርት፣ በአስጎብኚ ድርጅቶችና ተያያዥ ዘርፎች ተሰማርተዋል። የባህልና ቱሪዝም ሚኒስቴርም በዚህ ዘርፍ ለተሰማሩ የዲያስፖራ አባላት እውቅና ሰጥቷል። የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ መሐመድ የቱሪዝሙን ዘርፍ ለማሳደግ የባለ ሀብቶች ሚና ከፍተኛ መሆኑን ተናግረው ሚኒስቴር መስሪያ ቤቱ ለባለ ሀብቶቹ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። ኢንቨስትመንት መስክ ማለትም በሆቴል በሬስቶራንት በሎጅ በፔንሲዮን በቱር ኦፕሬሽን በገስት ሀውስ በባህል ምርት ሽያጭ እና በመሳሰሉት የስራ ዘርፎች በመሰማራት ከፍተኛ ንዋይ በማፍሰስ የእውቀትና ቴክኖሎጂን በማሸጋገር የስራ እድልን በመፍጠር እና በመልካም ገጽታ ግንባታው ላይ ቀላል ግምት የማይሰጠው ተሳትፎ እያደረጉ ነው። በመሆኑ በምታደርጉት የልማት እንቅስቃሴ ሁሉ ከጎናችሁ የምንቆም መሆናችንን ላነጋግጥላችሁ እወዳለሁ። ተሸላሚ ባለሀብቶች በበኩላቸው በኢትዮጵያ ያለው ምቹ የኢንቨስትመንት ሁኔታ መዋዕለ ንዋያቸውን ለማፍሰስ እድል እንደፈጠረላቸውን የተናገሩት ሌሎች በውጭ የሚኖሩ ኢትዮጵያውያንም ወደ ሀገራቸው ተመልሰው ኢንቨስት እንዲያደርጉ ጥሪ አስተላልፈዋል። ብዙ ኢትዮጵያውያን አሉ፣ ከኔ በላይ አቅምም ያላቸው እውቀትም ያላቸው። እንደ ሀገር የመሰለ ነገር የለም። ኑና እንጋፈጥ፣ ችግርም ካለን አብረን ሶልቭ እናደርግ፣ እንወያይ፣ እንዴት እናደርግ። መታችሁ ኢንቨስት ማድረግ አለባችሁ በሀብት ብቻ አይደለም፣ በጭንቅላታቸው በእውቀታቸው። በፊት አዲስ ነበረ ውጣቡራየት የቢሮክራሲው ያለመደው ሰው አስታውሳለሁ። ብዙ ነበር አብረን የመጣ ነው በዚህ በተለያየ መስክ። አሁን ግን የተሻለ የተመቻቸ ነው ብዬ ነው አስበ። ስለዚህ ሌሎችም መጥተው አገራቸው የሰው ሀገር ሰው ሀገር ነው፣ ለጊዜው ያኖራል ለመማርም ትንሽ ገንዘብ ለመያዝ ይጠቅማል ግን አገርህ። ከዚህ በተጨማሪም በተለያዩ ዓለማት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን የሀገሪቱን የቱሪዝም መስህብ ስፍራዎች በማስተዋወቅ ረገድ የበኩላቸው እንዲወጡ ጥሪ ቀርቧል። በመድረኩ ለሁለት መቶ የዲያስፖራ አባላት የእውቅና ሰርተፍኬት ተሰጥቷል። የቲቪ በሽታ ለመከላከልና ለመቆጣጠር መንግስቱ ትኩረት ሰጥቶ እየሰራ መሆኑን የኢፌድሪ ጤና ጥበቃ ሚኒስቴር አስታወቀም። የቲቪ በሽታ ለመከላከልና ለመቆጣጠር ባለፉት አምስት ዓመታት በተከናወኑ ተግባራትና በቀጣይ አቅጣጫ ዙሪያ ውይይት ተካሂዷል። ሰለሞን ጸጋይ የአሜሪካ መንግስት በዓለም አቀፉ የልማት ኤጀንሲው የዩኤስአይዲ በኩልና ከፌዴራል ጤና ጥበቃ ሚኒስቴር እንዲሁም በቲቢ በሽታ ዙሪያ ከሚሰሩ ግብረሰናይ ድርጅቶች ጋር ቲቢን ለመፈወስ የተለያዩ ተግባራትን በማከናወን ላይ ይገኛል። በጉዳዩ ላይ የተለያዩ የባለድርሻ አካላት የተሳተፉበት ውይይትም ተካሂዷል። በውይይቱ ላይ የሥራ አመራር ለጤና ሳይንስ ኤምኤስኤች ድርጅት ባለፉት አምስት ዓመታት የቲቢ በሽታን ለመከላከልና ለመቆጣጠር ተግባራዊ ያደረገው ፕሮጀክት ስኬታማ መሆኑን የኤምኤስኤች ዓለም አቀፍ ተወካይ ዶክተር ፔድሮስ ዋሬዝ ተናግረዋል። ባለፉት አምስት ዓመታት 16 ሚሊዮን የሚሆኑ የቲቪ ሕሙማንን በምርመራ መለየት ችለናል። ከ250 ሺህ በላይ ለሚሆኑ ሕሙማን ደግሞ የሕክምና አገልግሎት እንዲያገኙ አድርገናል። ይህ ስራችን ስኬታማ እንደነበር ማሳያ ነው። በፕሮጀክቱ ድጋፍና ክትትል ተደርጎላቸው ከቲቢ በሽታ የተፈወሱ ሰዎችም ምስክርነታቸውን ሰጥተዋል። የኢፌዴሪ ጤና ጥበቃ ሚኒስትር ዴታ ዶክተር ከበደ ወርቁ በበኩላቸው የኢፌዴሪ መንግስት ቲቢ በሽታን ለመግታት ቅድሚያ ሰጥቶ እየሰራ ነው ብለዋል። በዘርፉ የሚሰሩ ግብረሰናይ ድርጅቶችም መንግስት የቲቢ በሽታን ለመከላከልና ለመቆጣጠር ለሚያደርገው ጥረት እገዛቸው ከፍተኛ መሆኑን ገልጸዋል ቲቢ ፕሪቬንሽን ኮንትሮል ቶፕ ፕራዮሪቲ ኤሪያስ of our health programs. ሁላችሁም እንደምታውቁት ቲቢን ለመከላከልና ለመቆጣጠር የምናደርገው ጥረት የጤና መርሃ ግብራችን ቀናሚ አጀንዳ እንደሆነ ቀጥሏል። ይህንን በሚመለከትም የሰባት ዓመት ስትራቴጂክ እቅድ ነድፈን እየተንቀሳቀስን ነው። አበረታች ውጤትም አስመዝግበናል። ይህንን ጥረታችንን እያገዙን የሚገኙ ዩኤስኤድና ሌሎች ድርጅቶችንም ማመስገን እፈልጋለሁ። የአሜሪካ ዓለም አቀፉ የልማት ኤጀንሲ ዩኤስአይዲ የኢትዮጵያ ተልእኮ ዳይሬክተር ዴኒስ ዌለር በኢትዮጵያ የቲቢ በሽታን ለመግታት በሚደረገው ጥረት ድርጅታቸው የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቋል። እዚህ ኢትዮጵያ የቲቢ በሽታን ለመክታት የምንከተለው ስልት የሚያተኩረው የቲቢ ህሙማንም በምርመራ መለየትና የህክምና አገልግሎት ተደራሽነትን ማስፋት፣ እንዲሁም የጤና ስርዓቱ እንዲጠናከር ድጋፍ ማድረግ ነው። ወደፊት ይህንን ድጋፋችንን አጠናክረን እንቀጥላለን። በዕለቱ የቲቪ በሽታን መፈወስ የተሰኘው ፕሮጀክት ቲቪን እንታገለው ወደሚል ምዕራፍ መሸጋገሩ ተገልጿል። አዲሱ ፕሮጀክትም እስከ 2011 ዓ ም የሚቆይ ይሆናል። የሻምቡ ባኮ የመንገድ ግንባታ ተጀመረ። የመንገዱ መገንባት የአካባቢውን ህዝብ የልማት ጥያቄ ከመመለሱ ባለፈ የተጀመረውን ልማት ለማስቀጠል እንደሚረዳ የኦሮሚያ ክልል ርዕሰ መስተዳደር አቶ ሙክታር ከድር ተናግረዋል። ሀብታሙ ድረስ ተጨማሪ አለሁ በኦሮሚያ ክልል የምዕራብ ሸዋንና የሆሮ ጉድሩ ዞኖችን የሚያገናኘው የሻምቡ ባኮ መንገድ 60 ኪሎ ሜትር ርዝመት አለው። የዚህ መንገድ ግንባታም የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ክድርን ጨምሮ ሌሎች ከፍተኛ የመንግሥት የሥራ ኃላፊዎች በተገኙበት ተጀምሯል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ክድር የመንገዱ መገንባት መጀመር ህዝቡን ባሳተፈ የልማት ሥራ ውጤት ማስመዝገብ እንደሚቻል ማሳያ ነው ብለዋል። ጃርሲዳንጂ ከና የዚህ መንገድ ግንባታ መጀመሩ የአካባቢውን ህዝብ የልማት ጥያቄ የሚመልስ ነው። ሕዝብና መንግሥትም በጋራ ሆነው የተጀመረውን የልማት መንገድ በማስቀጠል የማይደረስበት የሚመስለውን ግብ ማሳካት እንደሚችሉ ማሳያ በአስፋልት ኮንክሪት ለሚገነባው ለዚህ መንገድ ከ990 ሚሊዮን ብር በላይ የተመደበ ሲሆን በሶስት ዓመት ጊዜ ውስጥ እንዲጠናቀቅም ታቅዷል። የኢትዮጵያ መንገዶች ባለሥልጣን ዋና ዳይሬክተር አቶ አራያ ግርማይ ከሻምቡ ባኩ በተጨማሪ ሌሎች መንገዶች በአካባቢው እንደሚገነቡ ተናግረዋል። የዚህ መንገድ ግንባታ በዚህ ብቻ የሚያበቃ ሳይሆን በቀጣይ ከሻምቡ ከተማ በሁለት አቅጣጫ ወደ ፍንጫ እና መንመኛ እንደዚሁም ከሻምቡ ወደ አገምሳ የሚገነባ ሲሆን ይህም በሁሉም አቅጣጫ አካባቢውን ለማገናኘትና ደረጃውን በጠበቀ መንገድ ለማገናኘት የታቀደ ነው። የአካባቢው ነዋሪዎችም የመንገዱ ግንባታ ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን እንደሚያሳድገው ተናግረዋል። በአቅርቦቱ ላይም በተለያዩ ነገሮች ላይ እህሉንም ወደ ገበያ ለማድረስ ሰው ታሙ ወደ ሕክምና ለመሄድ አስቸጋሪ ነበር። የብዙ ጊዜ ጥያቄ፣ የስንት ዓመት ጥያቄ። ዛሬ ግን እኔ በውስጥ መናገር የማልችለውን ነገር አየሁት ማለት ይችላል። ወደ ባኮ እናገኝም? ወደ ሻምቦ እናገኝም? ሆስፒታል ለመሄድ በጣም አስቸጋሪ ነበር። ይሄ መንገድ ከተሰራ ለእህል ለመሸጥም በጣም በገበያ ላይ ቶሎ እንደርሰን ለመነገድም እንችላለን። የትራንስፖርት ሚኒስትሩ ዶክተር ወርቅነህ ገበየሁ የአካባቢው ነዋሪዎች ለመንገዱ ግንባታ አስፈላጊውን ትብብር እንዲያደርጉ አሳስበዋል። ዋናው መልክታችን ዛሬም ነገም የህዝባችንን ጥያቄ ለመመለስ ዝግጁ መሆናችን ነው። ይህ ፕሮጀክት የራሳችሁ ፕሮጀክት ነው። ሁላችሁም የሚቻላችሁን ትብብር በመቆጣጠርም ተፋጥኖ እንዲሰራ በግልም ኃላፊነታችሁን እንድትወጡ በትራንስፖርት ሚኒስቴር ስም አደራ ላችኋለሁ። የመንገዱን ግንባታም የቻይናው ሲጂሲኦሲ የተሰኘው ኩባንያ ያከናውነዋል። ለትምህርት ጥራትና ውጤታማነት የመምህራን ሚና ከፍተኛ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። መምህርነት ታላቅ አደራና ክብር ነው በሚል መሪ ቃል በደብረ ማርቆስ ከተማ የመምህራን ቀን ተከብሯል። ጌታቸው ጫናይ ተጨማሪው ዘገባ ልኮልናል። በእርግጥም ትውልድን በክህሎትና በስብዕና ቀርጸው የእውቀት መንገድን የሚቀይሱት መምህራን ናቸው። በምዕራብ ጎጃም ዞን የደብረ ማርቆስ ከተማ አስተዳደር መምህርነት ታላቅ አደራና ክብር ነው በሚል መሪ ቃል የመምህራን ቀንን አክብረዋል። በሥነ ስርዓቱ ላይ በመማር ማስተማሪ ሂደት ውጤታማ የሆኑ ትርፍ ጊዜያቸውን ተማሪዎቻቸውን ለማብቃት የተጠቀሙና ለተማሪዎቻቸው አጋዥ የሆኑ መጻሕፍቶችን ያዘጋጁ በመልካም ስነ ምግባራቸው የታወቁ ከሶስት መቶ በላይ መምህራን ናቸው ሽልማትና እውቅና የተሰጣቸው። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ስዩም አድማሱ በዚሁ ጊዜ እንደተናገሩት ትምህርትን ጥራት ባለው መንገድ በመስጠትና ብቃት ያለው ትውልድን በማነጽ በኩል የደብረ ማርቆስ ከተማ በአብነት የሚጠቀስ ነው። ለዚህም የመምህራን ድርሻ የላቀ ነው። ይሄ ውጤት ሳይቆራረጥ ሁሌ በየዓመቱ ለምንድን ነው ቀጣይ የሆነው የሚለው ጉዳይ ብዙ ፋክተሮች ቢኖሩትም ዋናው እና ትልቁ ሚስጥር ግን የመምህራን ትጋት ነው። የትምህርትን ጥራት ከጊዜ ወደ ጊዜ ለማሻሻል ብዙ መለኪያዎችን ልናስቀምጥ እንችላለን። ልዩነት መፍጠር የሚችለው መምህሩ ነው። የትምህርት ስርዓቱ በፈጠረው ምቹ ሁኔታ የትምህርት የልማት ሰራዊትን በማቀናጀት በከተማው ሊመዘገብ ከታቀደው በላይ በማከናወን ስኬታማ ተግባር ተፈጽሟል ያሉት ደግሞ የደብረ ማርቆስ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ አቶ ብርሃኑ ሞክሪያው ናቸው። የትምህርት ተሳትፎና ተደራሽነት ማረጋገጥ ማስፈን በተመለከተ በትምህርት ዘመኑ መላው የትምህርት ባለድርሻ አካላት በዝግጅት ምዕራፍ ከፍተኛ እንቅስቃሴ ከታች እስከ ላይ በማድረግ በፓይለት ደረጃ የተመረጡ ቀበሌዎችና የትምህርት ተቋማትን የተማሪ መዝገባ በአንድ ቀን ከ98% በላይ ያሳኩትን ተሞክሮ በመቀመር እንደ ከተማ ስኬታማ ተግባር ተፈጽሟል። የእውቀት ባለቤቶችን ማበረታታትና እውቅና መሰጠቱ እንዳስደስታቸውም ተሸላሚ መምህራኑ ተናግረዋል። ዛሬ በመሸለሜ ከምንም በላይ እውነት የመምህራን ሞራል እንዲመነሳሳት በመቻሉ በጣም ከፍተኛ የሆነ ደስታ ተሰምቶኛል። ከዚህ በፊት መምህር ምንም አይነት ትኩረት ተሰጥቶት አያውቅም። አሁን ግን በየጊዜው በሚደረግ እንቅስቃሴ መምህሩ የተሻለ ስራውን እንዲሰራ፣ ለወደፊቱም ጥሩ ስራ እንዲሰራ ትኩረት እንዲሰጣቸው ለልጆቹ የሚያደርግ የማበረታቻ ሽልማት እ ለመምህራን ከሁሉም በላይ ለመምህራን የሚደረገው ማበረታቻ ለትምህርት ቤቶች ስራ ስኬታማነት ትልቁን ድርሻ ይዛል ብዬ አምናለሁ። ድህነትን የማሸነፊያ ትልቁ መንገድ የትምህርት ዘርፍን መደገፍና ማጠናከር እንደሆነም ተገልጿል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ፣ ደብረ ማርቆስ። ዜና እረፍት። በትግራይ ክልል የሴቶች ጉዳይ ቢሮ ኃላፊና የህወሀት ማዕከላዊ ኮሚቴ አባል ወይዘሮ ሙሉ ካሳይ ከአራት የስራ ባልደረቦቻቸው ጋር በደረሰባቸው የመኪና አደጋ ከዚህ ዓለም በሞት ተለዩ። በውቅሮ ከተማ የነበራቸውን የመንግስት ስራ አጠናቀው ትናንት ማምሻውን ወደ መቀሌ በመመለስ ላይ ሳሉ ነው አደጋው የደረሰው። በአደጋው በክሉ በሴቶች ጉዳይ ቢሮ አንድ የስራ ሂደት ኃላፊ፣ ሁለት ከፍተኛ ባለሙያዎችና አሽከርካሪው ህይወታቸው አልፈዋል። ወይዘሮ ሙሉ ካሳይ በሽራ እንደስላሴ ከተማ በተለያዩ የመንግስት የስራ ኃላፊነት፣ እንዲሁም በክልሉ የሴቶች ጉዳይ ቢሮ በኃላፊነት አገልግለዋል። አደጋ የደረሰባቸው ግለሰቦች አስክሬን በክልሉ መንግስት ከፍተኛ የስራ ኃላፊዎች አሸኛኘት ተደርጎ የቀብር ስነስርዓትም ተፈጽሟል። መረጃውን ያደርሰን ሪፖርተራችን በሪሁ ሊላይ ነው። ከዚሁ ጋር ተያይዞ የሴቶችና ህጻናት ጉዳይ ሚኒስቴርም የተሰማውን ጥልቅ ሀዘን ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www ዩቲዩብ ኮም ኢቢሲ ወርልድ ብለው ይግቡ ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሆኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩትዩብ ገጻችን እለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች፣ እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜና፣ በቃ አንተነ ደግፌ ነኝ። በሰላሟ ነው።